የምሳሌ ዲራማ ድምቀት ብሩክ ጠፍቶ ቀናትን አስቆጥሮ ይገኛል። ምን ሆኖ ነው? ለምንድን ነው የጠፋው? ስልኩ ለምንድን ነው የማይሰራው የሚለው በጣም አነጋጋሪና ግራ አጋቢ ሆናል። ቅድስት እንግዲህ እኔ ነኝ ያስቀየምኩት አልሰጠም ስላልኩት ተቀይሞ ነው ስልኩን ይዘጋው የጠፋው እያሌ ትገኛለች። በጤናው የሚወዳትን ልጅ ለደቂቃ እንኳን ከፊቱ ሊያጣት የማይፈልጋት ልጅ ዝም ብሎ አራቀንም የሆነ ነገር ሆኖ ነው በማለት በጣም ግራ እየተጋባይ ትገኛለች። አቶ ዝናም እንግዲህ ማህሌትን ብሩክ ቤቱን ልጁን አልሸጠም፣ መክሰስ ትችያለሽ። በጣም ወንጀል በሆነ መንገድ ነው ልጁን ያሳከመው እያለ እንግዲህ እንደገና ክስ እንድትከፍት እያደረገ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ። እንግዲህ ምሳሌ ድራማ ዛሬ ብዙ ደስ የሚሉ ነገሮችም አሉ፣ ግራ የሚያጋቡ ነገሮችም አሉ ማለት ነው። እስከ ፍጻሜ ድረስ አብራችን ቆዩ እያልኩኝ በአክብሮ ትጠይቃለሁኝ ማለት ነው። እንግዲህ እዚህ ጋር ዝና አንጠልጥሎ የምታዩት ሰውዬ ጠብቃቸው የትም ሙልፊት እንዳይሉ እነሱ ስታይደውልልኝ ጠብቅ ተብሎ እየተቀጠረው ሰው ነበረና፣ ነገር ግን እየሄዱ እያሉ ነበረ በሉላ ዳጣ እንደዚሁ ሞገስ ሆነው ሉላን ለማሸሽ እየሄዱ ባሉበት ሰዓት ይሄ ደንገት ጊዜ ጠብቅ የተባለው ሰውዬ ያይና ቀጥታ ወደ ዝናን የደወለው ማለት ነው። ዝና መጣው እዛው ያዛቸው እንዳይሄዱ ነበር ያለው። እና ሞገስ ግን ሉላን አሳልፈው ላይሰጥ ቆርጧል፣ ጀግና ሆኗል ማለት ነው። ነገር ግን እነሱ ፊታቸው ቆሞ ስልክ ሲደውል እናንተ እዚህ ሁኑ ቆይ በማለት እንግዲህ ሞገስ ወደ ሰውየውን ሄደው፣ ሰውየውም እንግዲህ ህይወቱን ለማትረፍ ሸሿል ማለት ነው። ሞገስም እሱን እያባረረ ሄዷል። ዳጣና ሉላ ግን አምልጠዋል ማለት ነው። እሱ እንግዲህ ሸሾ አምልጦ ሲመለስ ከዝና ጋራ ይገናኛል ማለት ነው። እናም እንግዲህ የት አሉ ሲለው አመለጡኝ እኮ አመለጡኝ ሲለው፣ እንዴት ነው የሚያመልጡ ስራ አይደለ ጠበቃቸው ለአንድ ሰዓት፣ መጠዋጠ ገበ ደርሻለሁ አላልኩህም ወይ እንዴት ነው የሚያመልጡ ሲለው፣ እንግዲህ ሴት ጠርግቶ ወደ ላይ አንጠልጥሎታል ማለት ነው። እሱም እባክህ ልሞት ነው ልቀቀኝ፣ አረበጀ ላይ ሞት ባለው እያለው ነበረ በት ሞት ይሻላል ሚስቴን አጥቼ ሳምንታትን አስቆጠር ያለው እንዴት ነው የሚያመልጡ በማለት እንግዲህ ሰውየውን ሴት ጠርግቶ አንጠልጥሎት ይገኛል ማለት ነው መጨረሻ ላይ እንግዲህ በእጄ ከሚሞትብኝ ብሎ ወደ ላይ አንስቶ ወደ ታች አፈርጦ ትቶት እየሮጠ ሄዷል ማለት ነው። ነገር ግን ለመሀሌት ደውሎ አስመለጠኝ ነው ያለው ማለት ነው። ምን ስትለው እንግዲህ አግኝቷቸው ይዟቸው ነበረ፣ እኔ ሮጬ አጠገቡ ያጠገቡ እስከምደርስ ድረስ አመለጡት በማለት ነበር ያላት። እና እሷም እንግዲህ ስራዋን አጥብቃ እንድትሄድበት ነው ያስጠነቀቃት። እንደዚሁም በአስቸኳይ ፈልግሻለው ቶሎ ነይ በማለት የተለመደው ቦታ ይቀጥራታል ማለት ነው። እንግዲህ ብሩክ ጠፍቷል፣ የት ነው የሄደው በሚለው በጣም ግራ እየተጋቡ ይገኛሉ። ቅድስትም እንግዲህ እኔ ነኝ ያስቀየምኩት፣ እኔ ነኝ እምቢ በማለት እየተቀየመኝ፣ ምን ነው እምቢ ባላልኩት ኖሮ እያለች እየተጸጸታ ትገኛለች ማለት ነው። ለሰከንድ እንኳን ልጁን ሳይ መቀመጥ የማይችላባት፣ በጤናው እንዴት ስልኩን አጥፍቶ ይጠፋል፣ ምን ሆኖ ነው በማለት እንግዲህ ግራ እየተጋባች ትገኛለች ማለት ነው። ሞገስም ብሩክ አሁን ያስፈልገኛል እያለበት ባለበት ሰዓት ነው። ብሩክ እንግዲህ ሲጠብቁትም ሊመጣ አልቻለም። ስልኩም እንግዲህ ዝግ ነው፣ ሊያገኙት አልቻሉም። ምን ሆኖ ነው? እንዴት በሚያስፈልገኝ ሰዓት ስልኩን የሚዘጋው በማለት ግራ እየተጋባ ይገኛል ማለት ነው። ቅድስት ያንተም ይሁን ይቅር፣ ለልጁ እንኳን በጣም እንዳይኑ ብሌ ለሚሳሳለት እንዴት እንደዚህ ይሆናል? በእርግጥ እኔ አስቀይሜዋለሁ ለዛ ይሆናል እያለች ትገኛለች ማለት ነው። ምንስ ብታስቀይሜው እንዴት ስልኩን ይዘጋል? ታዳ እያል እንግዲህ

ሞገስም እንግዲህ ምንድን ነው ያስቀየምሽው? ሲላት እንግዲህ እሱ የሚነገር አይደለም ነበር ያለችውን ነው። እንግዲህ ይህን ሲያውሩ ሉላ ልቡ ላይ ተኝታ ነበረ እንቅልፍ እንደያዘ ሰው፣ ነገር ግን የሚያውሩትን ሁሉ ትሰማ ነበረ። የሚነገር አይደለም ስትለውም እንግዲህ ደግ አደረግሽ፣ እሱስ ደግ አደረግሽ። እኛ የሚውልሽ እማይሆን ነገር ውስጥ ገብተን ተቸግረናል። ሽማግሌ ወደ ቤተሰቦች ሳይልክ ምንም አይነ ነገር እንዳትፈቅጅለት ነው ብሎ ያጠናከራት ማለት ነው። እኛ የሚውልሽ በዛ ምክንያት ብዙ ነገር ተከልክለን ያለነው ቀናትን አስቆጠረናል። በማለት እንግዲህ ዳጣ ፈገግ ብላ ብላ እየሰማሁህ ነኝ ነው ያለችው ማለት ነው። እንግዲህ መሀሌት ርቦኛል፣ እባክሽ ዛሬ የሚበላ የለም እንዴ? ትላታለች ይፍራታን። ይፍራታም እንግዲህ እባክሽ እኔ ገንዘብ ጨርሻለሁ፣ ምንም የለኝም፣ ሂጂ ግዥ እና ነይ ተፈለገሽ ትላታለች። እሷም ወይኔ እንደኝ እንደዚህ ለማይ ልሁን ተንደላቅቄ በሀብታሞኝ እንዳልኖርኩኝ ዛሬ እንደዚህ እንጀራ ለማይ ልሁን ያለቻት። አዎ ተሳስተሻል እኮ ከብሩ ስትፋች ነው በጣም የተሳሳትሽው። ለኔም እኮ ትተርፊ ነበር እሱ ጋር እያለሽ እኮ ድታ ነበርሽ በማለት ነበር ያቻት እና እሱማ ያኔ ሁላችሁም ልክ ነው ብላችሁኝ ነበር። አሁን እኮ ነው እንደተሳሳትኩ የነገራችሁኝ ብትላትም አዎ ሁላችንም ተሳስተን ነበረ። አሁን ግን ልክ አይደለንም ሁላችንም። ስለዚህ ይሄ ነገር ደግሞ መጨረሻሽ የሚያምር አይደለም። አሁንም እየሄድሽበት ያለሽው መንገድ ጥሩ አይደለም። ዝና እየተጠቀመብሽ ነው ብትላትም፣ እንግዲህ አይ ዛሬ አዲስ ነገር አለ ብሎኛል ወይ የፍቅር ጥያቄ ሊቀበል የሚቀበልልኝ ይሆናል። አብረን እኑሮ ሊለኝ ይሆናል ሉላን እንደሆነ እያገኛት አይደለም በማለት ነው ያለችው እና አይ እንግዲህ ላ ጦሩ ያድግልሽ እና ልትሄጂ ነው ስትላትም አዎ፣ ሂጅ የሚለኝ እሰማለሁ በማለት ነበር እና ግን ቢቀርብሽ ይሄ ነገር ምንም እየተሳካልሽ አይደለም፣ ዝቅጣ ብቻ ነው የእሹ ነገር እንደ ጉም እየተበተነብሽ ነው ብትላትም ግድ የለም እንደዚህማ በቀላሉ አልፋታቸውም በማለት እንግዲህ ከዝና ጋራ ተገናኝታለች ማለት ነው። ከዝና ጋር ሲገናኙ እንግዲህ ምንም አዲስ ነገርም ባይኖር ነገር ግን አንድ ፍንጭ ይነግራታል ማለት ነው። እሱም ብሩክ ቤቱን እንዳልሸጠ ነው የነገራት ማለት ነው። እና መክሰስ እንደምትችል ቤቷን ማስመለስ፣ መክሰስ እና ንብረቷን መጠየቅ እንደምትችል ነው የነገራት ማለት ነው። እሷም እንዴት እንደዚህ ሊሆን ቻለ በትለውም እንግዲህ ቀስ ብዬ ነው መነግርሽ ከባድ ወንጀል ነው ብሩክ የገባው። ብሩክ ወይም የድሮ ባልሽ በጣም ከባድም መወጣት የማይችለው አለም አቀፍ የሆነ ወንጀል ውስጥ ነው የገባው፣ በማለት ነው የነገራት ማለት ነው። እንግዲህ እሷም አላምንም አልሸጠውም እያልክ ነው አላመንኩክም እያልክ እያለች እንግዲህ እየደጋገመች እየጠየቀችው ነበረ። እሱም አዎ እንዴትና ልጁን ሊያሳክም ቻለ ብትለውም እሱ እንደዛ ነበር ያለብሽኝ ብለሽ መጠየቅ ያለብሽ እንጂ እንዴት ብለሽ እኔ ማድረቅ አልነበረብሽም ያውልሽ እያለ እንግዲህ ዙሪያውን እየቃኘ ግራቀኙን ሰው እየጠበቀ እሱም አደዛ ይዞ እንደሄደ ሰዎች ቤቱን እንገዛህለን ብለው ተስማምተው ነገር ግን ያንን እቃ ይዘህልን ከሄድክ ብሩን እጥፍ አርግተን እንሰጣለን ብለውት ያንን እቃ ተስማምቶ ይዞላቸው ስለሚሄድ ብሩን ሰጥተውታል። ትንሽ ብር ነው እየጨማመረበት በማለት ነው ያለት ና ስለዚህ መክሰስ እችላለሁ፣ ብሬ ማስመለስ፣ ቤቴ ማስመለስ እችላለሁ ነው ያለችው እና እሷም እሱም አዎ በደንቡ ይሄ ወንጀል ነው፣ እድሜ ልኩል ሊያሳስረው የሚችል ነገር ነው በማለት ነው የነገራት ማለት ነው። እንግዲህ ኢንፎርሜሽን ውስጥ ስለው ያው እሱ የላካቸውን ሰዎች የውሸት ገዢዎችን ወደ ጎን ትቶ የራሱ ገዢዎች የሆኑት እንግዲህ እሱም እንደሚያውቃቸው በሆነ ድርጅት ውስጥ እንደሚታዋወቁ እንግዲህ ከዚህ ጋር የምንመለከተው ዝና ራሱ በወንጀል ውስጥ የተዘፈቀ ሰው መሆኑን ነው የምንመለከተው ማለት ነው። እሷም እንግዲህ ብሩክ እኮ እንደዚህ አይነት ነገር ላይ በጣም ፈሪ ነው፣ ደፋር አይደለም፣ እንዴት ሊያደርገው ቻለ ብትል እንግዲህ እሱማ ልጁን ለማሳከም ሲል ይህን ነገር አድርገው አድርጎታል። ነገር ግን ይሄ ነገር በጣም ወንጀል ነው። ይዞ መሄዱ እኳን ሳያንስ የሰጡትን እቃ እዚሁ አዲስ አበባ ቆሻሻ መጣያ ውስጥ ነው የጣለው። እስከዛሬ ግን ሰዎቹ ይሄንን አያውቅም። ሰዎቹ ይህንን ካወቁ ግን በጣም ወንጀል ነው፣ ትልቅ ችግር ውስጥ ነው የሚገባው በማለት ነው እንግዲህ። በዚህ መንገድ እንድትከስ እያደረጋት ያለው ይሄ ነገር ምን ያህል እውነት ይሆናል? እኛ እንግዲህ የምናውቀው በሩቅ ልጁን ለማስያክም ሲል ሰዎቹ ጋር ቁጭ ብሎ እየተፈራረመ ያል ነበር ያየ ነው። ና ሞገስ እንግዲህ ይህን መፍትሄ ያመጣው እሷ እሱን እንድትከሰው ወይን እሷ ወንጀል ውስጥ ለመክተት ነው ያደረገው ብዬ ነው የማስበው። ምክንያቱም አንቺ ለማን ነው እየተተባበርሽ ያለሽ? የምናደርገው ነገር ሁሉ እንደ ጉም እየተበተነብን ነው። ምንም ውጤታማ እየሆን አይደለንም። ውድቀት ብቻ ነው እያላት ነው። አንቺ ከጎን የሆነሽ እኔን የምትረጅ ይመስለሽ ልነሉላን ነው እንዲያገዝሽ ያለሽ ልነሞገዝ ነው እንዲያገዝሽ ያለሽ በማለትም እንግዲህ ጠይቋት ነበረና እሷም እንግዲህ እንዴት እንደዚህ ትለኛለን? ለጠላቶቼ እንዴት ነው ማግዘው? ልገላቸው የማስባቸውን ሰው ባዶ እጄን ያስቀሩኝን መንገድ ላይ የጣሉኝ ሰዎች እንዴት ላግዛቸው እችላለሁ? በፍጹም እንደዚያ ታስብ እያለችው ትገኛለች። እሱም እንግዲህ እኔ በጣም ቤቱ ማስጠልቶኛል፣ የምወዳትን ልጅ አጥቼ ሳምንታትን አስቆጠር ያለው እቤት ራሱ መመለስ በጣም አስጠልቶኛል። ሉላ በጣም ናፍቃኛለች። እንዴት ነው የምትናፈቀ ፍቅር ይዞህ ነው ብትለውም እንግዲህ እሷም እሱም አዎ ምን አይነት ጥያቄ ነው አንቺ መጠየቅኝ ሉላኮ እቤት ስገባ ስመታት፣ ስትነጫነጭ፣ ፀራኗ፣ ቁጣዋ፣ ለቅሶዋ ስመታት ምታለቅሰው ለቅሶ ሁሉ ነገሯ ናፈቀኝ፣ ምንም ያልናፈቀኝ ነገር የለም፣ በማለት ነው ያላት ማለት ነው። እሷማ እንግዲህ እንደ ምርጫ እቤት ድረስ መጥቼ ላሃለው ስትለው፣ ምን ማለት ፈልገሽ ነው አንቺ? በቃ ለአንድና ለአንድ ነገር ብቻ ነው የምታስፈልጊው አንቺ። ሀሳብሽ አልጋ ጨዋታ ብቻ ነው፣ ሌላ ምንም የምታስቢው ነገር የለም። እኔ ከሉላ ውጭ የትም አይኔም አያይም፣ እንግዲህ እያለ ነው የሚገኘው ዝና። እንግዲህ እጅ እየሰጠ አይደለም ለሉላ ማህሌት ማለት ነው። ማህሌት ግን እሱን የራሷ ለማድረግ እዛ ሀብት ውስጥ ገብታ መዘፈቅ ነው የምትፈልገው። ገብታ ብትዘፈቅም ግን ያው ዝና ስለማይወዳት ያው ቀን ተሌሊት ያው መቃጠል ነው ስራዋ፣ የሚሆነው እና ነገር ግን በራሷ መንገድ እሷ እሱን የራሷ ለማድረግ እያሰበች ነው። አሁን ግን ብሩክን ለመክሰስ ደፋ ቀና ስትል ትገኛለች ማለት ነው ነገር ግን እውነት ብሩክን ከሳ እቤቱን የራስዎ ማድረግ ትችላለህ? ፈታ የወጣችውን አልፈልግህም ያለችውን ባል ብትከስ እውነት የራስዎ ማድረግ ትችላለህ? ይሄ ነገርስ ምናል እውነት ነው የሚለው ሁላችንም ግራ እያጋባን ነው የሚገኘው። እንግዲህ ቅድስት በጣም ግራ እየተጋባች ነው። ምሳሌም አባዬ የት ነው ውስ ሄድኝ ውሰጅኝ፣ አባዬ ጋር የት ሄዶ ነው? ምን አርግተሽ ነው ያስቀየም ሽውም እያለች እየጠየቀች ትገኛለች ማለት ነው። ቅድስትም እንግዲህ ባይ ሌላ ሴት ጋር ሄዶ እየተዝናና ይሆናላ ትላለች፣ በቅናት መንፈስ ማለት ነው። ማለት ሌላ እናት ሊያመጣልኝ ነው በማለት ነው። ምሳሌ የሚመለሰችላት አው ይሆናል ስትል ጥሩ ነው ቅድስትዬ፣ ሁለት እናት ትሆኑልኝ ያላችሁ ስትል፣ እንግዲህ ቅድስት ቅየርይር ብላ የኔ አንቺ እናት እኔ ብቻ ነኝ፣ ሌላ ሴትማ በፍጹም አያደርገውም ስትላል እሺ፣ በቃ ቅድስትዬ የሚያስከፋሽ ከሆነ እኔ አንቺ ብቻ ነሽ የእኔ እናት በማለት ነው እንግዲህ ያረጋጋቻት ማለት ነው። እንደዚሁም ቅድስት በጣም እያዘነ እየተከዘች በምትገኝበት ሰዓት እንግዲህ ምሳሌ እያየቻት ነበርና ቅድስትዬ ተረጋጊ፣ አይዞች ምን ላደርግልሽ? ቡና ላፍላልሽ? እሻይ ላፍላልሽ? እያለች እያረጋጋቻት ትገኛለች። እሷ እንግዲህ ጭራሽ እንዴ አንቺ ላይ ትልቅ ሰው ሆንሽ እንዴ! አንቺ እኮ ጭራሽ በአንቺ ብሶ እኔን እኮ እያረጋጋሽ ነው የምትገኙ ለቀናት ለደቂቃ እንኳን አይንሽን ሳይ መቆይ የማይፈልግ ብሩህ እኮን የጠፋው ስትላት አክስቴ ጋ ሄዶ ይሆናል በቃ አክስቴ ጋ ውሰጅኝ ትላታለች። አክስትሽ ጋር አይሄድም፣ ምን ይሰራል? አክስትሽ ጋም እያለቻት ነበረ ና ነገር ግን በቃ ጋሼ እስከሚመጣ ድረስ ወደ ውጭ ላይ ወተን ከሱቅ እቃ እንገዛዛለን ብላትም ይዛት ልትሄድ ነበረ ና እሷም እንግዲህ ቅጭ ብር እኮ የለሽም ቅድስትዬ፣ ዬ አባዬ እኮ የለም ስትላትም፣ አለ ደሞዜ በደሞዜ እንገዛለን ብላ እንግዲህ ለባብሰው ወደ ውጭ ሊወጡ ነበረ። ነገር ግን እዛው አካባቢ እንግዲህ ማህሌትና ዝና ቆመው ሉላንና ና ሞገስን እየጠበቁ ነበረ። ዘበኛ አግኝተዋል፣ በነጣ ሳይቀጥሩ እንግዲህ ጠባቂ አግኝተዋል ማለት ነው እና ነገር ግን መኪና ተደግፈው እዛጋ ይቆሙ እያሉ ምሳሌ ና ቅድስት በዛ መንገድ እየተጫወቱ እየመጡ ታያቸዋለች ማለት ነው ማህሌት። እሷም እንግዲህ ዝና ዝና የውር ለህነኛ ልጆች ያቺ ሰራተኛዋና ምሳሌ በማለት እንግዲህ ታሳያለች። እሱም ዝም ብለሽ እማይሆን ነገር አታውሪ እንዴ! እነሱ ሚስቴን አግተው በነፃነት እዚህ አካባቢ ይንቀሳቀሳሉ ብለሽ ታስብ ያለሽ እንዴት ላ? እንዴ አዩዋቸው እኮ ነው መለስ ትለው። ዝም ብለሽ ወሬሽን አታውሪ እንዴ! እኔ እኮ ዝና ነኝ ምንድን ነው መታወሪው? እኔ እኮ ዝና ነኝ የዝና ሚስት አግተው እንዴት ነው እነሱ እዚህ ሰፈር ውስጥ በነፃነት የሚንቀሳቀሱት? ከቤታቸውም አይወጡም እማይሆን ወሬ አታውሪ ነው ያላትና እሷም ይኸውልህ እያቸው እንግዲህ ካላመንክ ስትለው ያው ሲያያቸው እንግዲህ ማህሌት ማህሌት ነግረው እንግዲህ ሲያያቸው ያው ቅድስትና ምሳሌ በዛ መንገድ እያለፉ ያዩቸዋል። እነሱም እንግዲህ ያው እየሄዱ ወደ እነሱ ይገኛሉ። ቅድስት እንግዲህ ዞር ስትል እነሱን ታያቸዋለች ማለት ነው። በጣም ትደነግጣለች እንግዲህ ምሳሌም፣ እንዴ ሊወስዱ ነው እንዴ ምን ሊያደርጉ ነው እያለች በጣም ትደናግጣለ። ቅድስትም እንግዲህ ምሳሌን ከዋላ ሁኚ እያለቻት፣ እንዳትጠጉኝ በህግ አምላክ ለፖሊስ ነው የምደውለው እያለቻቸው ትገኛለች። እነሱም እንግዲህ ፈርተው ወደ እነሱ እያመሩ ቢሆኑም እንግዲህ ፈርተው ከዚህም በፊት ብሩክ አንድ ነገር ችግር ቢደርስብኝ ዝናና ማህሌት ናቸው ብሎ ለፖሊስ ሪፖርት አቅርቧል ማለት ነው ይሄ ሪፖርት ግን ደግሞ ለዝናም ደርሶታል ማለት ነው ምክንያቱም እነኝ ልጆች አንድ ነገር ቢያደርግ ቢያግታቸው ሉላን አያገኝም እነሱ ስለ ሉላ ምንም የሚያውቁት ነገር የለም ከዚህም በፊት ዳጣን አግቶ ምንም የሚያገኘው ፍንጭ የለም እና ወደኋላው ተመልሶ ይሄዳል ብለን ነው የምናስበው ቅድስት ግን እንዳትጠጉኝ በሕግ አምላክ! ለፖሊስ ነው አሁን እምደውለው እያለች እንግዲህ እያስፈራራቸው ትገኛለች። ቅድስት ታደርጓለች ትደውላለች። ምክንያቱም ከዚህም በፊትም ኤፍራታና ማህሌት ቤቷ በሄዱ ጊዜ ብሩክ የለም ብለው ቤት ለመዝረፍ በሄዱ ጊዜ እንግዲህ ለፖሊስ ደውላ አሲዛ አስቀፍድዳቸዋለች ማለት ነው። እዚጋ እንግዲህ ብዙ የክስ ሪፖርት አለባቸው። የሆነ ነገር ወንጀል ብትሰራ ተጠያቂ እሷነች ነች። ምስክርም አያስፈልግም። እንደዚሁም አንድ ችግር ቢደርስባቸው ሞገስ ተጠያቂ ነው። ማንም ሌላ ሰው የሚፈተሽ የለም ኖት፣ ሞገስ ሳይሆን ዝና ነው ተጠያቂ ማለት ነው። እና ስለዚህ ምንም አያደርጓቸውም ብዬ አስባለሁኝ እኔ በራሴ ግምት ማለት ነው። ምንም አያደርጓቸውም እነሱን ብንይዝ ምንም መፍትሄ አናገኝም ብሎ ወደኋላው ተመልሶ ነው የሚሄደው ማለት ነው። እንግዲህ ቅድስትና ምሳሌ ምንም አይሆኑም፣ በሰላም ወደ ቤታቸው ይመለሳሉ። በቀጣይ ቪዲዮ እንግዲህ ሞገስ ብሩክም ይመጣል ብለን እናስባለን። ብሩክ ምን ሆኖ ነው የጠፋው? እውነት እንደተባሉ ያ አደንዛዥ እጥ የተባለውን በዛ ምክንያት እነኛ ሰዎች አግተውት ነው ወይንስ በቅድስት ተናዶባት ነው? ስልኩን እየዘጋው። እንግዲህ እንደምታዩት እዚህ ጋር ይኸው ምሳሌ ተደብቃ ነው የምትገኘው። ቅድስትም እንግዲህ በሕግ አምላክ ለፖሊስ ደውላለው እያለች ነው የሚገኘው። ምን ተፈጠረ? ምን አዲስ ነገር አለ? የሚለው በቀጣይ ቪዲዮ እጅ ላችሁ እመጣለው። እስከ አዛው ድረስ ቸር ሰንብቱልኝ። ባይ ባይ።